እርስ እና እንኳ እኮ ስንት ሰዓት ሙሉ ቆመን የለችም። ሌላው ነበር እንጂ እዚህ ጋር ጉጭ ያለችው ያልጨወችው በጣም ነበር የተጎዳችው። የት እንዳለች። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። አሁን እንግዲህ ዛሬ መተናል ማዘር፣ ሰሞኑን እንደታመመች ታውቃላችሁ። ደብድባ ታይታ ነበር የነበረችው እና አንድ ደበደባትም እርግጠኛ አይደለችም እሷ ናት ስትል ነበረ። እንግዲህ እግዚአብሔር ያውቀው። ማለት በጣም ከባድ ነው። ከእናቴ ጋር ተለያችም ተደብድባ ማየት በጣም ነው የሚከብደኝ። እግዚአብሔር እንዳላቸው አሁን ምን ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። እዚህ ጋር ያው እርጉዝ ሴትም ይዣለሁ ያለገና ደግሞ እናቴም ደግሞ በሰዎች ተደብድባ ያው እንዳያችሁትን ባለፈው ቪዲዮ ላይ ስንጠይቃትም ደስተኛ አልነበረች። እሷን ያስደበደበችኝ ግን አንቺ እውነት ተናገሪ። መቼ ቤት ውስጥም በዚህ ጉዳይ ስንጨቃጨቅ ብዙ ጊዜ ሆኗል፣ አደለ? አላውቅም፣ መሲ፣ እኔ እንጃ። ወይ አንቺ እሷን ያስደበደበችኝ ብለሽ አስበሽ በቀል ከሆነ እግዚአብሔርን አንቺ እውነት አጣሽ። ማለቴ ለቤተሰቦቻችንም ጭምር ግልጽ እንዲሆን

ማድረግ አልችልም፣ ግን ቢያንስ የደበደባትን ሰው እንኳን መበቀል እንኳን አልችልም። ተናገሪ ያረግሹ ነገር ካለ እኔን የደበቅሽን ነገር ካለ እዚሁ ጋር ያው ከቤተሰብ ፊት ለፊት ማለት ነው። ወደፊት ብዙ ነገር ይጠብቃል። ብቻ ቤተሰቦቻችን ያው ልንጠይቃት ነው የመጣ ነው ማዘርም። እናንተም ደግሞ ኮሜንት ላይ በጣም ስትሳደቡ ነበር በባለፈውን ቪዲዮ ከዚህ በፊትም ሲሰሩ በነበሩ ቪዲዮች በጣም እየተሳደባችሁ ነው። እኔ እሺ ምን ላርግ፣ ቤተሰቦች? እኔ እሺ እርጉዟን ሴት ጥያት እንዴት ነው የምትፈልጉት? ወይስ ምንድን ምን ላርግሽ? እና ቤተሰቦች፣ እኔም ቢጨንቀኝ ነው። በቃ አሁን እያረኩት ያለሁትን ነገር ማረግ እየጨነቀኝ ስለሆነ እንጂ እኔም ወድጃ አይደለም። እናቴ ስትደበደብ እንደዛ ስታለቅስብኝ፣ ስትረግመኝ፣ ስትገፋኝ ወድጃ አይደለም እንደዚህ እየሆን ካለሁ እና እናንተም ተረዱኝ። በቃ ኮሜንት ላይ የምትሳደቡትን የሚራገሙላለ እና እኔም ወድጃ አይደለም። ብቻ እንግባና እንጠይቃል። ደግሞ ዛሬ ምንም ነገር እንዳትናገሪ ነግሬሻለሁ። አንቺ እዛ ስትገቢ የምትቀየሪው ነገር አለ። እሺ በቃ እሺ በቃ እንሂድ፣ አይደለም። ተናገሪ እዚህ መናገር የምትፈልጊው ነገር ካለ ጨርሰን። ምንም አልናገርን። በቃ እንሂድ፣ እንግባ እኮ ስትገቢ፣ አሁን ታማለች እሷ። በስነ ስርዓት እኔ ልጠይቅሽ ነው የመጣሁት በቃ

ሳሚ ጋር እሄዳለሁኝ። ምናልባት ሳሚ ደውለው ጠይቀው፣ ይህን ያክል ስናንኳኳ ካልሰማ ባት ሄዳ ሊሆን ስለሚችል መጀመሪያ ደውለው። ባለፈው እኮ አማት ነበረ። ፊቷን ራሱ እኮ በስርዓት አላየሁትም ብናቸው። ሄሎ ሄሎ፣ ሳሚ ሳሚ፣ ገነት እኮ ቤት መጥቼ ነበረ። ያለችም? እንዴ ገማለ ልንጠይቃት ነበር። በና እኛ ምን እናረጋለን? አንተ ደግሞ ያለችም? እናንተ ጋር። እግዚአብሔር እኛ ልንጨቃጨቅ አይደለም የመጣ ነው። በቃ እሷን ለመጠየቅ ነው ከመሲ ጋር የመጡት። እና ዛሬ በስነስርዓት አውርተን ያለውን ነገር እንድንፈታ ነው። አሁን እናንተ ጋር ካለሽ ነይ በላትና የመጨረሻ እንነጋገርና በቃ መወሰን ያለብን እወሰናለሁ። በር ስናንኳኳ ስንት ሰዓት ሙሉ ቆመን የለችም እኮ። ከቻልክ ወይ አንተና በቃ ከቻልክ እና እንዲህ ወይ ቤትም ቢሆን እንጠብቃታለን እዛ በር ላይ ነው እሺ ቶሎ ነው እሺ እሱ አይ ቢያንስ በሩን ከቁልፍ እሱ ጋር በሩን ከፍታለን ውስጥ እንድንጠብቃት።

ችግር አለ፣ አጩ እያልኩ እኮ ነው እኮ ችግር ካለ ነገር እናቴ እኮ ነው ቤት የት ናት የት ሄዳ ነው እናቴ ወደ የት ሄዳ ነው ለምን አትናገርም ሰ- ባለፈው አመት ነበር ምን የሆነችው ነገር አለ እዚህ

አሟት ጠዋት መታችሁ ጥላችኋት ሄዳችኋል እኮ ሂዱ ስትሉን ባነኮ ስታባሩን ይወጣ ነው እንጂ መሄድ ፈልገን እኳ አለ እዛ ወዲህ አሟት ነበር። ወጌሻም ጥራልኝ ብላ ነበረ። ደውዬ እግዚአብሔር ምን አዎ፣ ደውዬ ጠርቼ እዚህ እንዴት ሙሉ ሕንጻው ስትጮህ በጣም እንትን ብላ ለስንት ይዘን ሌሎች ጎረቤቶችን መጥተው ይዘን እንግዲህ ያን ሁሉ ስቃይ ስትሰቃይ እና እንደዛ እጇ ተሰብሮ ስትታሽ ማለት ነው፣ ልጇ ስራ አልነበረም? አይገርምም እኮ። አይ አይደለም፣ እንደዛ ሳይሆን ተሰማት ገባ። ዝም በያንቺ መሀል አትግቢሽን እያወራለት እሱን አትለፍልፊ፣ መሀል እየገባች ማለት ነው። ገና ታጠፋለች ይቺ ልጅ። እኔ የሁለታችሁን ግንኙነት ጠልቹ አይደለም፣ ግን ስነ ስርዓት ባለው መንገድ ይሆን የቴዳ ነው ሻዳ ጊዜ አዲስ ለተዋወቀው ሰው እናትህን አትቀይርም። እኔ እናትን አልቀየር እናትህን የቴደቻምንም ነገር ልትቀይራትና በምንም ነገር ልትደራድራት አትችልም። እና እንደዛ ሆና እየተሰቃየች እዚጋ ተኝታ እየተሰቃየች ለስንት ሆነ ከበን ይዘናል ስትታሽ፣ ልጇ ግን የለም እጇን አለያዛትም። እኔ ምን ላርግሽ፣ እኔ አደለም እሷ እኔ ተሰማኝ፣ እኔ ተሰማኝ ገባል እኔ እሺ ከስንት አንተማ በቃ የለ እኔ እኮ በቃ እሺ እንደ ሰው ራሴን ልጇ ብዬን ትስል፣ እግዚአብሔር ይመስገን የተሰበረው መልሶላት አስሮላት። ሌላ ጉዳይ ደርሶበታል። ችላው ነበር እንጂ እዚህ ጋ ቁጭ በጣም ነበር የተጎዳች እኮ ሻኔት እንዳ የት እንዳለች በቃ ልንገርህ ተረጋግተው አሁን ጅብ ካለፉ እሸጭ ሆነ አታልቅስ እዚህ ጋር እየተሰቃየች እዚህ ጋር እያመማት ልጇ ሥራ ባለመኖሩ ልቧ ስብርብር ብሎ ጠዋት ተነሳችና እንደምንም እንደማደር አደረች እና ጠዋት ተነስታ ከዛ በኋላ ደወለች። ሊዳኔ ማለት ነው። መጥቼ ነበር እዚህ ቤት እናንተ ከመምጣታችሁ በፊት እኮ። ንገረን፣ የት ነው የሄደችው ሳሚ? በእግዚአብሔር ካሚ ሐኪም ቤትም ከሆነ እንሂድ በቃ። ያለችበት ሁኔታም ንገረን በእግዚአብሔር ሳሚ፣ ቶሎ በል። የታደለ ከሆነ ሀኪም የሚወሰደው በልጁ በልጁ ሐኪም የሚወሰደው የታደለ ነው። የታደለ ነው። በልጅ ልጅ እኮ የባሰ ቅስሜን እየሰበርከኝ ነው። መጀመሪያም ታዝንላትና ታስብላት ነበር ለእናት ማለት ነው። እኮ እናንተ ናችሁ እዚህ ሁሉ ነገር ውስጥ የከተታችሁ። ያለ አልፈልግም እያልኩኝ አሁን እናት ያለችበትን ሁኔታ ብቻ ነገር። ከዛ በኋላ ጠዋት ደውላልኝ እንትን ብላ ጠራች ማለት ነው። ከዛ ስመጣ ይኸው እቃዎች ምናምን ተዘጋጅቷል። እኔ አላቃትም። የሆነች ልጅ አብራት ነበረች። እቃዎቿ ምናምን አዘጋጅታላት አለች። ደስቲ ገብታ የምን እቃ ሻንጣውን ገብታ አለ አንቺ በናች ከአንቺ ጋ እያወራለ ዝም በይ አንቺ የወልሽ ልንገርሽ አለ በልጅና በእናት መሀል ገብተሽ የትም ማትደርሽ። ትዳራችሁም ትዳራችሁም ትዳር አንተ እቃ የአንዴ የሁለቴ ወይም የ15 ቀን እቃ ምናምን አይደለም። ቤቱን እንግዲህ ኑሩበት እንደፈለግ ተንፈላሰስበት ከእሷ ጋራ። እኔ ያለሰው ምንም፣ ከእሷ ጋራ እንደፈለግ ሁንበት ደስ ይበል። እኔ ለቅቄለ ልም ብዬ ጠፍቻለሁ ብላ ያለሽበትን ቦታ እንኳን ንገሪኝ ስላት ነው፣ ቁልፍ አፍንጫ ላይ ውራ ስጣቸውና ይግቡበት፣ ይኑሩበት ብላ ያለችው ማለት ነው። አሁን አንተ ሰው ሰው ነህ ወይስ እስቲ ንገር እንጋዝ

እኔም እኮ ቅሜን ለፍቻለሁ። እሺ ምን ላድርግ? እርጉስ ሴት ልታለሽ ነገሮች እንዲስተካከሉና ሰላም እንዲወጣ ብዙ ለፍቻለሁ። እንደኔ ለፋስ ያለሁ ቤት ውስጥ ማለት ነው። እሷ ግን አሁንም ቢሆን ማለት ነው ቁልፍ እንጂ ስላት እንዴት ደስ ብሏት እንደተቀበለች። እናቴ አትኖሪበትም አንድ ቀን አታድሪም። ተቅማጥና ቁርጣት ይልቀቀ ሽንት ቤቱን ብቻ ተጠቀም። አልጋዋን እንዳስለቀቻት እናቱ ሽንት ቤቱ ብቻ እየሰራ ሽንት ቤቱ ተጠቀኝ። በህይወት ጎዳና በሄድኩበት መንገ ሀዘን ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛ ጊዜ ሰጠሁ በኛ የልቤ የውስጤ ያለፈው ቁስሌ ያስረሳ ችን ቆንጆ የፍቅር መምህር